በመጨረሻም እንደተፈራው ሊሆን ነው። ኢሳያስ የደበቁት ሚሳኤልና ከባድ መሳሪያ ወጣ። ሻቢያ ከኢትዮጵያ ጋር የገባበትን ውጥረት ተከትሎ የቆዩ ቢሆኑም ሚሳይሎቹን፣ ረጅም ርቀት ተወንጫፊ ሮኬቶችንና ጀቶችን በማህበራዊ ገጹ ላይ በስፋት እያሰራጨ ነው። ሻቢያ መሳሪያዎቹን በአደባባይ እያሳያለው ከፍተኛ የኢትዮጵያ ባለስልጣናትና ወታደራዊ መኮንኖች በሰመራ ከተማ ስብሰባ እያደረጉ ባለበት ሰዓት ነው። አለም አቀፍ የፖለቲካ ተንታኞችና የግጭት ስጋት አጥኚ ች ከዶናልድ ትራምፕ ውጭ ሁለቱን ሀገራት ማንም ከጦርነት አይመልሳቸውም እያሉ ነው። በዝርዝር እናስደምጣቸዋለን። ትግራይ በጦር አበጋዞች ስር ወድቃለች ሲሉ ጌታቸው ረዳ ተናገሩም። በክልሉ ያለው ስርዓት አልበኝነት ጫፍ ደርሷል ያሉም ሲሆን በቅርቡ ትግራይ ላይ እንደሚከሰቱም ተናግረዋል። ጄኔራል ጻድቃን ገብረትንሳኤ በበኩላቸው ሕወሓትን ተባብረን ማፍረስ አለብን ሲሉ ዝተዋል። በዛሬው እለት ለጥብቅ ስብሰባ የተቀመጠው ብልጽግና በአንጻሩ ከጌታቸው ረዳ ፓርቲ ጋር እሰራለሁ ሲል ተደምጧል። እንመለስበታለን። መንግስት የዓለም ባንክ ያወጣውን ሪፖርት አጣጣለም። በአውሮፓውያኑ 2025 በኢትዮጵያ የድህነት ምጣኔ ወደ 43 በመቶ ከፍ እንደሚል የዓለም ባንክ ሪፖርት ማውጣቱን ተከትሎ በመንግስት በኩል ምላሽ ተሰጥቷል። ትሰሙታላችሁም። የአውሮፓ ህብረት ለመጪዎቹ ሁለት ዓመታት ዩክሬንን ለመደገፍ ቃል መግባቱ ተሰማም። ሩሲያ በበኩሏ ውሳኔውን ኮንናለች። እንመለስበታለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳቸው የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በመጨረሻም እንደተፈራው ሊሆን ነው። ኢሳያስ የደበቁት ሚሳኤልና ከባድ መሳሪያ ወጣ። ሻቢያ ከኢትዮጵያ ጋር የገባበትን ውጥረት ተከትሎ የቆዩ ቢሆኑም ሚሳይሎችን፣ ረጅም ርቀት ተወንጫፊ ሮኬቶችንና ጅቶችን በማህበራዊ ገጽ ላይ በስፋት እያሰራጨ ነው። ሻቢያ መሳሪያዎቹን በአደባባይ እያሳየ ያለው። ከፍተኛ የኢትዮጵያ ባለስልጣናትና ወታደራዊ መኮንኖች በሰምራ ከተማ ስብሰባ እያደረጉ ባለበት ሰዓት ነው ዓለም አቀፍ የፖለቲካ ተንታኞችና የግጭት ስጋት። ታጥኚዎች ከዶናልድ ትራምፕ ውጭ ሁለቱን አገራት ማንም ከጦርነት አይመልሳቸውም እያሉ ነው። በቀለበት የታሰረው ኢትዮ ኤርትራ ግንኙነት ከፕሪቶሪያ ስምምነት ማግስት መሸርሸሩን ተከትሎ አገራቱ የገደል አፋፍ ላይ ደርሰዋል። ፕሮፌሰር አሌክስ ዶዋል እንዳሉት ሁለቱን አገራት ከጦርነት አፋፍ ሊመልሱ የሚችሉት ዶናልድ ትራምፕ ብቻ ናቸው ቢሎም የዋሽንግተን መንግስት ትኩረት ግን መካከለኛው ምስራቅ ላይ እንደተተከለ ይገኛል። ዓለም ትኩረት በነፈገው የሁለቱ አገራት ውጥረት ካሁን አሁን ግጭት ሊቀሰቀስ ይችላል በሚል ቀጠናው እጅጉን ተወጥሯል። ከሰሞኑ በሁለቱም ሀገራት በኩል የታዩት ወታደራዊና ፖለቲካዊ እንቅስቃሴዎች ደግሞ አገራቱ ባቦ ሸማኔ ፍጥነት ወደ ጦርነት እየከነፉ መሆኑን የሚያስረግጡ ሆነዋል። የኢትዮጵያ ከፍተኛ ባለስልጣናትና የጦር መኮንኖች ከአሰብ 60 ኪሎ ሜትር ርቀት ላይ በመገኘት ቅኝት ማድረጋቸው የሚታወስ ነው። ዛሬ ደግሞ ሻቢያ በሚዲያ ሰራዊቱና በፕሮፓጋንዳ ልሳኖቹ በኩል የጦር መሣሪያዎቹን ሲያሰራጭ ውሏል። እንደ ኤርትራ ፕረስናም ናቅፋ ፕረስ ያሉ በሻቤ የሚዘወሩ ማህበራዊ ገጾች ሻቢያ ረጅም ርቀት ተወንጫፊ ሮኬቶችን ሚሳኤሎችንና የጦር ጀቶችን ታጥቋል ሲሉ ምስሎችን ሲያሰራጩ ብለዋል። መሳሪያዎቹንም በቅርቡ የተገዙ ዘመን አፈራሽ እንደሆኑ ያትታሉ። የአንድ አፍታ ሚዲያ ዝግጅት ክፍል ምስሎቹን ለማጣራት ባደረገው ጥረት ግን ምስሎቹ በቅርቡ የተገዙና ዘመኑን አፈራሽ መሳሪያዎች እንዳልሆኑ አረጋግጧል። ይልቁንም መሳሪያዎቹ ከተገዙ ትንሽ ጊዜ የቆዩ እንደሆነ ለማረጋገጥ ተችሏል። እነዚህ የፕሮፓጋንዳ ልሳና ተጠቅሟት ከነዚህ ረጅም ርቀት ሮኬቶች ባለፈ የኤርትራ አየር ኃይል አቅሙን እያጠናከረ እንደሆነ መረጃዎችን አሰራጭተዋል። ኤርትራ አዳዲስ የጦር ጀቶችን ሸምታለች የሚሉት እነዚህ የሚዲያ ሰራዊቶች ምስሎችንም አጋርተዋል። ይሁንና ግን ወታደራዊ ትንተናዎችንና ደረጃዎችን በማውጣት የሚታወቀው ግሎባል ፓወር በዚህ ዓመት የሀገራትን ወታደራዊ ደረጃ ባወጣው ሪፖርት የኤርትራ ጦር አሁንም ዘመናዊ ትጥቆችን መታጠቅ ያልቻለ እንደሆነ ይገልጻል። እንደ ሪፖርቱ የኢሳያስ ማፎርቂዋ ኤርትራ ያሏት የጦር መሳሪያዎች ጊዜ ያለፈባቸው ናቸው። 300 ያረጁ ቲ 55 ታንኮችና 200 ወታደራዊ ተሽከርካሪዎች አሏቸው። ምንም የውጭ አውሮፕላን የላትም ሲሆን ነገር ግን ጥገና የሚፈልጉ 10 ሚግ 21 እና ጥቂት ሄሊኮፕተሮች እንዳሏቸውም ሪፖርቱ ጠቅሷል። አስመራና አዲስ አበባን ከቋፍ የሚመልስ ሃይባይ አልተገኘም። አገራቱ ወደ ግጭት አፋፍ እየተንደረደሩ ነው። አደራዳሪ ይሆናሉ የሚባሉት የገልፋ ሀገራት ከጀርባ ገፊ መሆናቸው የጦርነቱን አይቀሬነት ጨምሮታል። ትግራይ በጦር አበጋዞች ስር ወድቃለች ሲሉ ጌታቸው ረዳ ተናገሩም። በክልሉ ያለው ስርዓት አልበኝነት ጫፍ ደርሷል ያሉም ሲሆን በቅርቡ ትግራይ ላይ እንደሚከሰቱም ተናግረዋል። ጄኔራል ጻድቃን ገብረትንሳኤ በበኩላቸው ሕወሓትን ተባብረን ማፍረስ አለብን ሲሉ ዝተዋል። በዛሬ ዕለት ለጥብቅ ስብሰባ የተቀመጠው ብልጽግና በአንጻሩ ከጌታቸው ረዳ ፓርቲ ጋር እሰራለው ሲል ተደምጧል። ከሕወሓት መገለላቸውን ተከትሎ የራሳቸውን ፓርቲ ያቋቋሙት ጌታቸው ረዳ የፓርቲያቸውን መመስረቻ ጉባኤም በዛሬ ዕለት በአዲስ አበባ አከናውነዋል። ከህዋት የተገነጠሉ ከፍተኛ አመራሮች የመሰረቱት ስምረት ፓርቲ የምስረታ ጉባኤውን በአዲስ አበባ ለማካሄድ የተገደደው በትግራይ ክልል መንቀሳቀስ አለመቻሉን ተከትሎ ነው ተብሏል። ንጌታቸው ረዳ የተቋቋመው ስምረት ፓርቲ ነሐሴ 17 ቀን 2017 ዓ.ም ሊያካሄድ ያስበውን ጉባኤ ማድረግ ባለመቻሉ መሰረዙ ይታወሳል። ፓርቲው በህዋት መራሹ የጄኔራል ታደሰ ወረደ ጊዜያዊ አስተዳደር ጫና በትግራይ መንቀሳቀስ አለመቻሉን አስታውቋል። በጉባኤው ላይ የመክፈቻ ንግግር ያደረጉት ጌታቸው ረዳ በህዋት ውስጥ በተፈጠረ ችግር ምክንያት አዲስ ፓርቲ ለመመስረት መገደዳቸውን ገልጸዋል። ጌታቸው ፓርቲው በትግራይ ጉባኤውን ለማድረግ ፍላጎት የነበረው ቢሆንም በክልሉ ያለው ስርዓተ አልበኝነት ጫፍ የደረሰ በመሆኑ ማካሄድ አለመቻሉን አስታውቀዋል። ነገር ግን በቅርብ ጊዜያት ውስጥ ይህንን ጉባኤ በትግራይ ለማከናወን ማንም እንደማያግዳቸው ተናግረዋል። ይሁን እንጂ የነጌታቸው ረዳ ፓርቲ አሁን ባለው ወቅታዊ ሁኔታ በትግራይ ክልል መንቀሳቀስ የሚችልበት እድል መኖሩ አጠራጣሪ ነው። በመመስረቻ ጉባኤው ላይ መለስ ዓለም ብልጽግናን በመወከል የተገኙ ሲሆን ዲሞክራሲያዊ ስምረት ትግራይ ፓርቲ ለምስረታ በመብቃቱ የተሰማቸውን ደስታ ገልጸዋል። ኢትዮጵያ አዲስ የፖለቲካ መስመር ውስጥ መግባቷን መግባባትና መቀራ ማቅራረብ የሚችሉ ሀሳቦችን ወደ አንድ በማምጣት ፓርቲዎችን ወደ አንድነት አምጥቶ መስራት ማሳየ የሚሆን ነው ብለዋል። ብልጽግና ፓርቲ የሀሳብ ልዩነቱን ጠብቆ ከዲሞክራሲያዊ ስምረት ትግራይ ጋር በአጋርነት ለመስራት ቁርጠኛ መሆኑንም አቶ መለስ ዓለም ተናግረዋል። ሌላኛውና በጉባኤው ላይ ሀሳባቸውን የሰጡት የትግራይ ለውጥ ፈላጊ መስራች ሌትናል ጀኔራል ጻድቃን ገብረተንሳይ ናቸው። ጀኔራል ጻድቃን ይህ ጉባኤ ታሪካዊ መሆኑን የገለጹ ሲሆን ለትግራይም ሆነ ለኢትዮጵያ አዲስ የፖለቲካ ሽግግር ማሳያ ነው ብለዋል። ይህ ትግራይ ችግር በዋናነት ከውጭ ሳይሆን በውስጥ በተፈጠረ ችግር የመጣ በመሆኑ ይህንን ለመለወጥ ለቆረጡና ለታገሉ ሁሉ ምስጋናቸውን አቅርበዋል። ጄኔራሉ ህወሓት በትግራይ ለውጥ ፈላጊ ኃይሎች ትብብር መፍረስ እንዳለበት በመድረኩ ተናግረዋል። የፕላንና ልማት ሚኒስትሯ የዓለም ባንክን የድህነት ምጣኔ ስሌት ተጨባጭ ሁኔታን ያላማከለ በማለት ተችው። የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ በአውሮፓውያኑ 2025 በኢትዮጵያ የድህነት ምጣኔ ወደ 43 በመቶ ከፍ እንደሚል የሚገልጽ ሪፖርት ያወጣው የዓለም ባንክ የሚጠቀመው የድህነት ስሌት አሰራር ተጨባጭ ሁኔታን ያላማከለ እንደሆነ ተናግረዋል። የዓለም አቀፉ የፋይናንስ ተቋም ስሌት እንደ የትምህርት ቤት ምገባ ያሉ የመንግስት ግባ ተግባራትን ከግምት ያላስገባ እንደሆነ የጠቀሱት ሚኒስትሯ የድህነት ቁጥርን በተመለከተ ተቀባይነት ያለው የመንግስት ኦፊሻል መረጃ መሆኑን ገልጸዋል። የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ይህንን ትችት ያሰሙት የ2018 በጀት ዓመት የመቶ ቀናት የማክሮ ኢኮኖሚ አፈጻጸም ሪፖርትን ባቀረቡበት የሚኒስትሮች ምክር ቤት ግምገማ ላይ ነው። ዶክተር ፍጹም አብዛኞቹ የአገሪቱ የኢኮኖሚ ዘርፎች በመጀመሪያው ሩብ ዓመት ያስመዘገቡትን አፈጻጸም ካለፈው አመት ተመሳሳይ ጊዜ ሲነጻጸር ከፍ ያለ እንደሆነ ረቡ ጥቅምት 12 ቀን 2018 በተደረገው ግምገማ ላይ ገልጸዋል። 2.5 ቢሊዮን ዶላር የተገኘበት የወጪ ንግድ አፈጻጸም ካለፈው ዓመት ተመሳሳይ ጊዜ አንጻር በ65% የበለጠ መሆኑንም አስረድተዋል። ለውጭ ገበያ ከቀረቡት ወርቅ፣ ቡና፣ ኤሌክትሪክ እና የቁም እንስሳት የተገኘው ገቢ ከታቀደው በላይ መሆኑን አስረድተዋል። አካታች የሆነ የጋራ ብልጽግናን ከማሳካት አኳያ እየተ የተሰሩ ያሉ ስራዎች ውጤት እያመጡ መሆናቸውን የጠቀሱት ሚኒስትሯም አፍሪካዊነት፣ የብልጽግና ተምሳሌትነት ለመሆን በአስር አመቱ እቅዳችን ላይ ያስቀመጥነውን ግብ ከማሳካት አኳያ ጉዞችን የተሳካ እንደሆነ ማየት ይቻላል ብለዋል። ጥራት ያለው የኢኮኖሚ እድገት ሲመዘገብ ወደ ተጠቃሚነት የመሸጋገር እድሉ ሰፊ ነው ሲሉ የኢኮኖሚ እድገቱ ነዋሪዎችን ተጠቃሚ የሚያደርግ መሆኑን ጠቁመዋል። ይህንን ጉዳይ በተመለከተ ግን የተለያዩ ተቋማት የተለያየ ቁጥር እንደሚያወጡ በገለጻቸው ላይ አንስተዋል። ዶክተር ፍጹም እንደሚያስረዱት ከእነዚህ አንዱ ከድህነት አኳያም የሚነሳ ቁጥር ነው። የተለያዩ ተቋማት ይህንን ዳታ ለማግኘት የተለያየ የስሌት ሞዴል እንደሚጠቀሙ ገልጸዋል። ለዚህ በማሳያነት የጠቀሱት ደግሞ የዓለም ባንክ የድህነት ወለልን ለማስላት የሚጠቀምበትን በቀን የሶስት ዶላር ገቢ አሰራርን ነው። የአውሮፓ ሕብረት ለመጪዎቹ ሁለት ዓመታት ዩክሬንን ለመደገፍ ቃል ገባ። የአውሮፓ መሪዎች ለሚቀጥሉት ሁለት ዓመታት የዩክሬንን የገንዘብ ፍላጎቶች ለመደገፍ ተስማምተዋል። መሪዎቹ የዩክሬንን መከላከያ ለመደገፍ እንዳይንቀሳቀስ የተደረገ በቢሊዮን ዩሮ የሚገመት የሩሲያ ገንዘብ እንዲለቀቅላት ለማድረግ ግን ሳይችሉ ቀርተዋል። በቤልጅየም ባንክ ውስጥ የተቀመጠ 14 ቢሊዮን ዩሮ የሩሲያ ገንዘብን ለመጠቀም የቀረበው ሐሳብ ቤልጅየም ስጋቶቿን መገለጿን ተከትሎ ከመጪው ታኅሳስ ድረስ እንዲዘገኝ እንዲዘገይ ተደርጓል። ይህ አከራካሪ እርምጃ በሩሲያ ላይ ሊጣሉ ከተያዙ ትልልቅ ማዕቀቦች መካከል አንዱ ነበር። በብራስልስ የተካሄደው ስብሰባ ዓርብ ዕለት በለንደን ለማካሄድ ቀጠሮ ከተያዘለት ሌላ ጉባኤ ቀደም ብሎ የተካሄደ ነው። በለንደኑ ስብሰባ ላይ ሰር ኪር ስታርመር የአውሮፓ መሪዎችን ለኪብ የሚሰጡትን ረዥም ርቀት ተምዝግዛጊ ሚሳይሎች ቁጥር እንዲጨምሩ ይጠይቃሉ ተብሎ ይጠበቃል። የፈረንሳዊ ፕሬዚዳንት ኢማኑኤል ማክሮንን ጨምሮ ሌሎች መሪዎች ስብሰባውን ኦንላይን እንደሚሳተፉ ማወቅ ተችሏል። ሩሲያ የአውሮፓ ኅብረት ያቀረበውን ምክረ ሐሳብ ነቅፋለች። ከብራስልስ የሚደረጉ ማናቸውም የመውረሱ ውጥኖች አሳዛኝ ምላሽ ማስገኘታቸው የማይቀር ነው ሲሉ የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቫ ተናግረዋል።